ሰላም ጤና ይስጥልን። እየተከበራችሁ የብስራት ዩቲዩብ ተመልካቾቻችን፣ የብስራት የመረጃ ሰዓታችን እነሆ ሰዓቱን ጠብቀው ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ምህረት አዲስ አብራችሁ ቆይታ የማደርግ ይሆናል። ከሀገር ውስጥና ከባህር ማዶ ያገኘናቸውን ያገኘናችሁን አዳዲስና ወቅታዊ መረጃዎች እነግራችኋለን። በቅድሚያም የሀገር ውስጥ መረጃን ወደ እናንተ እናደርሳለን። ኑሮ ከበደኝ በማለት ከመንትያ ልጆቿ መካከል አንደኛውን የአንድ ዓመት ከስድስት ወር ልጅ በድንጋይ ደብደባ የገደለችው እናት በእስራት ተቀጣለች በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በካፋ አዲዮ ወረዳ ሜራ ቀበሌ ውስጥ የወንጀል ድርጊቱ ተፈጽሟል። ተከሳሽ ገነት መንግስቱ በሜራ ቀበሌ ግንቦት 5 ቀን 2017 ዓ.ም ከጠዋቱ ሁለት ሰዓት የአንድ ዓመት ከስድስት ወር ልጇን ጭካኔ በተሞላበት ሁኔታ የግድያ ወንጀል መፈጸሟን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና የኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግረዋል። የአዲዮ ወረዳ ፖሊስ ግለሰቧን በቁጥጥ ጥር ስር በማድረግ በምርመራው እንዳረጋገጠው ግለሰቧ ከምትኖርበት ሚራቃ በላይ ወደ አዲስ አበባ ለስራ ሄዳ ባለችበት በማርገዟ ምክንያት ተመልሳ በመምጣት መንታ ሴት ልጆችን በሰላም እንደወለደችና በፍቅርና በእንክብካቤ በአንድ ዓመት ከስድስት ወር ስታሳድግ መቆየቷን ፖሊስ አረጋግጧል። ይሁንና የኑሮ ሁኔታ እየከበዳ ሲሄድ ከሁለት አንደኛዋን ለማስወገድ በማሰብ ልጇን ከተኛችበት አንስታ አቅፋ አቅራቢያዋ ወዳለው ጫካ በመውሰድ ጭንቅላቷ ላይ ድንጋይ ሁለት ጊዜ በመምታት ሕይወቷን እንዲያልፍ ማድረጓን ግለሰቧ ለፖሊስ በሰጠችው የእምነት ቃል አረጋግጣለች። የወረዳ ፖሊስ የምርመራ መዝገቡን በማደራጀት ክስ እንደመሰረተባት መዝገቡን ለአቃቤ ሕግ ያስተላልፋል። የካፋ ዞን ፍትህ መምሪያ ልዩ ልዩ ወንጀሎች አቃቢ ግ የአዲዮ ወረዳ ፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግ ግለሰቧን የኢፌዴሪ የወንጀል ህግ 540 ላይ የተደነገገውን ተላልፋ በመገኘቷ በፈጸመችው ሰው የመግደል ወንጀል ክስ መስርቶባት ካፋዞን ከፍተኛ ፍርድ ቤት በማቅረብ ፍርድ ቤቱ የአቃቢ ህግ ምስክሮችን ካደመጠ በኋላ ተከሳሿን ጥፋተኛ በማለት የጥፋተኝነት ብይን ተላልፎባታል በዚህም መሰረት የካፋዞን ከፍተኛ ፍርድ ቤት ጥቅምት 25 ቀን 2018 አመተ ምህረት ባስቻለው የወንጀል ችሎት ተከሳሽ ገነት መንግስቴ በ አስር ዓመት እስራት እንድትቀጣ ውሳኔ ማስተላለፉን የኢንስፔክተር ደጀን አሰፋ ጨምረው ለብስራት ሬዲዮ ተናግረዋል ስትል ሳምሬት ስዩም ዘግባለች። የአማኑኤል አእምሮ ስፔሻላይዝድ ሆስፒታል በቀን ከ356 በላይ ለሚሆኑ የአእምሮ ታካሚዎች ሕክምና እየሰጠ መሆኑን አስታውቋል። ሆስፒታሉ በቀን በአማካኝ ከ25 እስከ 30 የሚሆኑ አዳዲስ የአእምሮ ታካሚዎች እንደሚመጡ አስታውቋል። የአማኑኤል አእምሮ ስፔሻላይዝድ ሆስፒታል በ2018 በጀት ዓመት በአንደኛ ሩብ ዓመት ከ37388 ዜጎች በአእምሮ ሕመም ተያያዥነት ጉዳዮች ላይ የአእምሮ ሕክምና አገልግሎት ተደራሽ ለማድረግ እቅድ ይዞ በመጀመሪያው ሩብ ዓመት ለ32084 የአእምሮ ህመም ታካሚዎች ህክምናውን ተደራሽ ማድረግ መቻሉን የሆስፒታሉ የህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ አብዩ የኒያለም ለብስራት ሬዲዮ ተናግረዋል። በዚህም በአስተኝቶ የአእምሮ ህክምና 450፣ በተመላላሽ የአእምሮ ህክምና 30934፣ እንዲሁም በድንገተኛ የአእምሮ ህክምና 700፣ በአጠቃላይ ለ32 ሰማኒያ አራት የአእምሮ ህመም ታካሚዎች ህክምናውን ተደራሽ ማድረግ ተችሏል። ሁሉን አቀፍ የጤና አገልግሎት ጥራትና ፍትሐዊነት ተደራሽነትን ከማሻሻል አኳያ የተመላላሽ ህክምና አገልግሎት ጥራት ማሻሻል የሚገኝበት መሆኑን የገለጹት አቶ አብዩ የተመላላሽ ታካሚ የቆይታ ጊዜ ወደ ሰላሳ ሰባት ደቂቃ ማድረስ ተችሏል ብለዋል። በየዕለቱ ህክምና ሳያገኙ የተመላለሱ ህሙማን ቁጥር በመቶኛ ዜሮ ማድረስ ያቀደው ሆስፒታሉ ሙሉ በሙሉ እቅዱን መተግበር መቻሉን አስታውቋል፣ ስትል ትዕግስት ላቀው ዘግባለች። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ የሀገር ውስጥ መረጃችን ይህን ይመስል ነበር። አሁን ደግሞ ወደ ዓለም አቀፍ መረጃችን እናልፋለን። በህንድ በመኪና ላይ በደረሰ ፍንዳታ ቢያንስ 13 ሰዎች ተገደሉ። በህንድ ዋና ከተማ ኒው ዴሊ ሰኞ ማምሻውን በሬድፎርት አቅራቢያ በመኪና ላይ በደረሰ ፍንዳታ 13 ሰዎች ሲሞቱ ሌሎች ሀያ ሰዎች ቆስለዋል ሲሉ ባለስልጣናት ተናግረዋል። ፍንዳታው በሬድፎርት ሜትሮ ስቴሽን አቅራቢያ በሀዩንዳይ ሀያ መኪና ውስጥ ተፈ ተፈጽሟል። ፍንዳታው የተከሰተው የጃሙ ና ካሽሚር ፖሊስ በሀሪያና ፋርዳዋን ውስጥ ከሚገኙ ሁለት የመኖሪያ ህንጻዎች ወደ 3000 ኪሎ ግራም የሚጠጋ ፈንጂ ካገኘ ከሰዓታት በኋላ ነው። 350 ኪሎ ግራም አሞኒየም ናይትሬት የተገኘ ሲሆን በተለምዶ ጥቅም ላይ የሚውለው ለማዳበሪያነት ቢሆንም ወደ ገዳይ ቦምብ ሊለወጥ ይችላል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለገዳዩ ፍንዳታ ተጠያቂ የሆኑት በሙሉ ለፍርድ እንደሚቀርቡ ተናግረዋል። የፍንዳታውን ስፍራ ቡታንን የጎበኙት ሞዲ እንደተናገሩት በዴህሊ የተፈጸመው ዘግናኝ ስክስ ስተት ሁሉም ሰው በጣም አሳዝኗል ብለዋል። የተጎዱትን ቤተሰቦች አዘን ተረድቻለሁ። መላው ሕዝብ ዛሬ ከጎናችን ነው ሲሉ አክለዋል። ትናንት ማታ ፍንዳታው ከሚመረምሩ ኤጀንሲዎች ጋር እንደተገናኙ በማንሳት ተጠያቂው ማን እንደሆነ እንደሚደረስበት ቃል ገብተዋል። በህንዷ ዋና ከተማ ዴሊ ሬድ ፎርት አቅራቢያ የተከሰተው ፍንዳታ በዝግታ ሲንቀሳቀስ የነበረው የሃዩንዳይ አይ 20 መኪና ነው ሲል ፖሊስ አስታውቋል። የዴሊ ፖሊስ ኮሚሽነር ሳቲሽ ጎልቻ ለጋዜጠኞቹ እንደተናገሩት ይኸው ተሽከርካሪ በቀይ የትራፊክ መብራት ተይዞ ቆሞ ነበር። ከቆይታ በኋላ በተሽከርካሪው ላይ ፍንዳታ ተከስቷል። በፍንዳታው ምክንያት በአቅራቢያ ያሉ ተሽከርካሪዎች ጉዳት ደርሶባቸዋል። መርማሪዎች የመኪናውን ዋና ባለቤት የተሽከርካሪውን አሁንም በስሙ መመዝገቡን ካወቁ በኋላ በቁጥጥር ስር እንዳዋሉት ተናግረዋል። በመጨረሻም የቀዶ ህክምና ሐኪሞች ሮቦትን በመጠቀም በዓለም የመጀመሪያው የርቀት የስትሮክ ቀዶ ህክምና አካሂደዋል። ከስኮትላንድ እና ከዩናይትድ ስቴትስ የመጡ የቀዶ ህክምና ሐኪሞች የሮቦት ቴክኖሎጂን በመጠቀም በዓለም የመጀመሪያውን የርቀት ስትሮክ ቀዶ ህክምና በተሳካ ሁኔታ ማከናወናቸው ተሰምቷል። የደንዲ ዩኒቨርሲቲ ፕሮፌሰር አይሪስ ግሩዋርድ የርቀት ቲምብሮ ቤቶሚ ከስትሮክ በኋላ የደም እርጋትን ማስወገድ ህክምና ነው ብለዋል። ቡድኑ ስኬቱ ለክሊኒካዊ አገልግሎት ለውጥ ሊያመጣ እንደሚችል ገልጾ የስትሮክ ህክምና ሂደትን ሊለውጥ ይችላል ብለዋል። ወደ ልዩ የህክምና ማዕከሎች መድረስ ላይ የሚኖረውን መዘግየት የማገገሚያ ውጤቶችን በእጅጉ ሊጎዳ ይችላል። ባለሙያዎች እንደሚናገሩት የሮቦቲክ ስርዓቶችን ይህንን ክፍተት ለመዝጋት ይረዳሉ። ፕሮፌሰር ግሩዋልድ የወደፊቱ የመጀመሪያ እይታ እየተመለከተ ያህል ተሰምቶናል ብለዋል። ቀደም ሲል ይህ የሳይንስ ልቦለድ ነው ተብሎ በሚ በሚታሰብበት ጊዜ እያንዳንዱ የሂደቱ እርምጃ ቀድሞኑ ሊከናወን እንደሚችል አሳይተናል ሲሉ አክለዋል። የዓለም አቀፍ የኢንተርቬንሽን ስትሮክ ህክምና የዲንድ ዩኒቨርሲቲ ዓለም አቀፍ የስልጠና ማዕከል በዩናይትድ ኪንግደም ውስጥ ዶክተሮች የደም ፍሰትን ቀዶ ህክምና ማድረግ የሚችሉበት ብቸኛ ተቋም ነው። ግሩዋልድ ሁሉም ሂደቶች፣ ደረጃዎች ሊኖሩት እንደሚችሉ ለማሳየት በእውነተኛ የሰው አካል ውስጥ ሙሉን የሜካኒካል ቲምብሮቤቶሚ ሂደትን ማከናወን የምትችልበት የመጀመሪያው ጊዜ ነበር ብለዋል። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ የብስራት የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ እኔ መረት ታደሰ አብሬያችሁ ቆይት አደረግኩ። ሰላም።